ይህ በግራ በኩል የሚታየው ምስልና በቀኝ በኩል የሚታየው ጭፈራ ለየቅል ነው የአሸኙትም ወይ ዘፈን የተፈቀደው በቀኝ በኩል ላሉት ነው በግራ ያሉት በሞት በቀኝ ያሉት ደግሞ በፌሽታ ዋዜማ ላይ ናቸው ነገሩን ፈታ አድርገን እናብራረው በዚህ ምስል ላይ በግራ በኩል ያሉት ህፃናት ከተለያዩ የኢትዮጵያ አካባቢዎች እየታፈኑ ተይዘው ወደ ወታደራዊ ካምፕ ለመግባት የሚጫኑበትን አውቶብስ እየተጠባበቁ ናቸው። ወደ ሞት ዓለም የሚወስዳቸውን አውቶቡስ በሰልፍ የሚጠብቁት እምቦቃቅላዎች፣ ገድለው ለመሞት የሚሄዱ ታዳጊዎች በግራ በኩል ተሰልፈዋል። በቀኝ በኩል ያሉት ወታደሮችና ጄኔራል ደግሞ ነገ ሰርግ አላቸው። አዲስ አበባ አይታው የማታውቅ ነው የተባለለትን ሰርግ ለመታደም ሽር ጉድ ላይ ናቸው። የኮማንደርና አየር ወለድ እዝ አዛዥ ሌተናንት ጀነራል ሹማ አብደታ ሀዊ የተባለችው ልጃቸውን ለሌላኛው የመከላከያ ጀነራል ተስፋ ያያሌው ልጅ ለናኦል ይድራሉ። በሌላ አገላለጽ ሁለቱ ጀነራሎች ልጆቻቸውን ድረው በጋብቻ ይጣመራሉ። አሸኙትም ወይ አሸኟትም ወይ ብለው ሊድሩ ዋዜማው ላይ ናቸው። እንደተነገረለት ከሆነ ድል ያለ የሚለው ቃል ብቻ። ገልፀው ጉልበት የማይኖረው ሰርግ ነገ አዲስ አበባ ታስተናግዳለች ከራሱ ከመከላከያ ከባለሀብቶች ከባንኮች ከልማት ማህበራትና ከመሰል አካላት ብቻ ጄኔራል ሹማ ልጃቸውን ሊድሮ ነው ተብሎ 165 ሚሊዮን ብር ተሰብስቧል። ይህንንም ገንዘብ ያሰባሰበው ኮሚቴ ተመሳሳዩን ለጄኔራል ተስፋዬ ስለማድረጉ ተሰምቷል። ለእሳቸው ምን ያህል እንደተሰባሰበ ባይታወቅም ለሁለቱም ወገኖች ሰርግ መደገሻ ተብሎ የተዋጣው ገንዘብ ግን ሩብ ቢሊዮንን አልፎ 300 ሚሊዮን መድረሱ ታውቋል። እነዚህ ጄኔራሎች ልጆቻቸውን አሸኙትም ወይ አሸኟትም ወይ ብለው የሚሸኟቸው ወደ ትዳር ነው። የኢትዮጵያ እናት ግን ልጆቿን ተነጥቃ ለወግ ማዕረግ ማድረስም ወግሽ አይደለም ተብላ ተንሰፍሰፋ ያሳደገችው ገርጥታ ያጎረመሰችው የአብራኳ ክፋይ ከቤቷ ታፍኖ ወደ ሞት ወረዳ ይወሰዳል። በእርግጥም ኢትዮጵያ እንዲህ ያለች ነች። የነ ተስፋዬ አያሌውና የሌላው ተብላ ልትከፈል የምትችል ለአቅማዳም የደረሰ የጀኔራል ልጅ በመቶ ሚሊዮኖች ይዳራል። ለአቅመ ማገናዘብ ያልደረሰ የኢትዮጵያ ልጅ ደግሞ ወደ ጦር ካምፕ ይጋዛል። የነ ጀኔራል ሹማ ዘመድ አዝማድ ነገ በሚሊኒየም አዳራሽ ለሰርግ ሲሰባሰብ፣ የኢትዮጵያ ታዳጊዎች በጦር ላይና ብርሸለቆ ይሰባሰባሉ። የአዲስ አበባዎቹ ለህይወት የብርሸለቆቹ ለሞት እንዲህ ያለ ቀለም ባለባት ኢትዮጵያ ውስጥ ባለፉት ዓመታት ከዓለም ሕግ ከኢትዮጵያ ሕግና ከሰው ልጅ ሞራል ውጭ የሆኑ አያሌ ጉዳዮችን ያሳየን የኦህደድ ብልጽግና ሕፃናትን ለጦርነት መመልመሉ፣ ማስገደሉና የጥይት ማብረጃ ማድረጉ ግን እምብዛም የተነገረለት አይመስልም። የደብተር ቦርሳ አንግተው ትምህርት ቤት ሲሄዱ ትምህርታቸው ላይ ለመጎበዝ ለጥናት ሰብሰብ ባሉበት ታፍሰው ከሚወሰዱ ታዳጊዎች መካከል የ15 ዓመቱ አበባው አንዱ ምስክር ነው። ቀለም ፍለጋ ወደ ትምህርት ቤት ሲሄድ የሰፈር ሚሊሻ የያዘው በለብለብ ስልጠና ከካምፖቱ ባልጠና ትከሻው ጠመንጃ ይዞ ራሱን ጦር ሜዳ አገኘው። አበባው በላይ ወንድም ነው ይባላል። የመጣሁት ከወለጋ ትምህርት ቤት ነው ቤት በዛ የትምህርት ቤት ዩኒፎርሙን አስወልቀው የወታደር ሬንጀር ያለበሱት ገዢዎች ላጲስና እርሳስ በያዘባቸው ጣቶቹ የጥይት እርሳስ እንዲተኩስ ላኩት። የደብተር ቦርሳ ባነገተበት ትከሻው ሰው ገዳይ ክላሽ አሸከሙት። የአበባው አባት እንደ ጄኔራል ሹማ ልጁን አስተምሮ ማስመረቅ አሸኙትም ወይ ብሎ መዳር አልታደለም። የ16 ዓመቱ አብርሃም ዳኘው ታሪኩም እንዲሁ ያለ ነው። የስምንተኛ ክፍል ትምህርቱን አስቋርጠው አንጠልጥለው ጦር ሜዳ የወሰዱትን ሰዎች የሚፋረድ የሚመስል እምባ እያነባ ውሃም ውሃም እያለ እናቴና የሰፈር ጓደኞች ናፈቁኝ ይላል። ስሜ አብርሃም ዳኛው እባላለሁ። የመጣሁት ከአማራ ክልል ነው፣ ዝሆኔ ማዕከላዊ ጎንደር። ተስምንተኛ ክፍል ተማሪ፣ እድሜ አስራ ስድስት ነው። የሰለጠንኩትም ጦላይ ማሰልጠኛ ነው። ሶስት ወር ሙሉ ነው። ብዙ ሰው ተሰውቷል። ቁስሎም ያልወጣለ ሙቷ ተቀበራለ። እኔ እጅ ሰጠው አልገደሉኝም። ደደቢት ዋር አንት በጣም አስከፊ ነው የውትድርና ኑሮ፣ ሌላ ሰው እንዳይገባ ያው እናቴም ናፍቃኛለች፣ የሰፈር ጓደኞችም ሁሉም ነገር ናፍቋል። የኢትዮጵያን ሕፃናት እንዲህ እያስለቀሱና እያስጨረሱ ያሉት ገዢዎች እነሱ አስረሽ ምቹ ለማለት ገንዘብም ሞራልም አልቸገራቸውም። ትምህርት ቤት የሄዱት እንደ አብርሃምና አበባ ያሉ ታዳጊዎች ብቻ ሳይሆኑ እናቶች ሱቅ የላኳቸው የ12ና የ13 ዓመት ታዳጊ ልጆቻቸውም በመንግስት ታፍሰው እየተወሰዱ ይማገዳሉ። እዚህ ጋር የፎዚያን ወንድም እንደምንጥቀሰው፣ ፎዚያ ለዚህ ዝግጅት ሲባል ስሟ የተቀየረ ኢትዮጵያዊት ነች። እናቷ ቡና ግዛ ብለው ሱቅ የላኩት የ13 ዓመት ወንድሟ ተይዞ ወደ አዋሽ ወታደራዊ ማሰልጠኛ መወሰዱን በሳግ ተሞልታ ከምባ ጋር እየታገለች እንዲህ የተናገረችውን እናስታውስ። ታናሹ ወንድሜ ማለት ነው። ወላሂ አዎ ያገቱትም የወሰዱትም የህግ ኃይሎች ናቸው። አሁን እናቴ በዛ ምክንያት ዛሬ አራተኛ ቀን ነው። አሁን አዋሽ አዋሽን ታውቂያታለሽ፣ ከአዳማ ወደዚህ ያለችው ወደዛ ወስደውታል እና ምን እንደምናደርግ ግራ ገብቶናል። ገና የአስራ ሶስት አመት ልጅ እኮ ነው። የስምንተኛ ክፍል ተማሪ ነው። በዛ ላይ ፈተና ደርሶበታል። ቀጥቅጠው ማዘር ልካው ቡና እንዲገዛላት ልካው፣ ያንን እቃ ገዝቶ ሲመለስ ቅጥቅጥ አድርገው ሰባብረው መለሱት፣ በዛ ወሰዱት። የደብተር ቦርሳ አንግተው ትምህርት ቤት መሄድ የሚገባቸውን ወጣቶች ከሱቅ ደጃፍ ላይ እያንጠለጠለ የሚወስደው የአብይ አህመድ ግለሰባዊ መዋቅር ብዙ ሐዘን በየቤቱ ሲገባ አንዳንድ የቀደመውን ዘመን የሚያውቁ ሰዎች የደርግ ዘመን መጣብን ማለት ጀምረዋል። በእርግጥ በደርግ ዘመንም አስገዳጅ ወታደራዊ ምልመላ እንደነበር ራሳቸው ባለስልጣናቱም ጽፈዋል። ከቤት ከትምህርት ቤት ከእርሻና መሰል ቦታዎች ጭምር በርካታ ወጣቶችን ብሔራዊ ውትድርናና የእናት ሀገር ጥሪ ወዘተያሉ እያሉ አፍሰው መውሰዳቸውን አምነዋል። እንዳመኑ ህፃናትን መልምለው ወደ ጦር ሜዳ መውሰዳቸው በተረጋገጠም ሆነ በገለልተኛ አካል አልተጻፈም። ኢትዮ ፎረም በወቅቱ እንደ ሁማን ራይትስ ዎች ያሉ የሰብአዊ መብት ተቋማት የሚያወጧቸውን ሪፖርቶች ለማገላበጥ ሞክሯል። ሻቢያ የደርግን መንግስት ለመክሰስ ሲል ካቀረባቸው መረጃዎች ውጪ ሕፃናት በአብዮታዊ ሰራዊት ውስጥ ስለመግባታቸው ያረጋገጠ ነፃ ተቋም እንደሌለም ለመገንዘብ ችለናል። የኢትዮጵያ ታዳጊዎች ወደ ጦር ግንባር እየተወሰዱ የሚማገዱበት ዘመን ይሄው የብልጽግናው አገዛዝ ጊዜ ሆኗል። ይህን ያለው ደግሞ የተባበሩት መንግስታትም ጭምር ነው። የራሱ የብልጽግናው መንግስት በጀትና ኃላፊ የሚመድብለት የሰብአዊ መብቶች ኮሚሽንም ይህንኑ አረጋግጧል። የእነዚህን ተቋማት ሪፖርቶች ከማየታችን በፊት የመሐመድ ዩሱፍን ታሪክ እንመልከተው። መሐመድ የ16 ዓመት ታዳጊ ነው። የዕድሜ አቻዎቹ ከሚውሉበት ቦታ ለመዋል እንደወጣ ሚሊሻን ጠልጥሎ ለመከላከያ አስረከበው። መከላከያ ተቀብሎ ወታደራዊ ማሰልጠኛ ካምፕ አስገባው። ታዳጊው ከስልጠና ቦታ ከወጣ በኋላ ከግንባር ጠፍቶ የትውልድ ቀየውን ፍለጋ ሲሸሽ የአፋር ልዩ ኃይል መንገድ ላይ አገኘው፣ ይዞ ለሰባት ወራት አሰረው። በመጨረሻም እንደገና ለመከላከያ ተሰጠ። የእኔ ስም መሐመድ ዩሱፍ የሚባል አስራ ስድስት ዓመት ነው እኔ በፍላጎት አልመጣም። ስደማ ስልጠና ከስልጠና በኋላ እ እጉ አልገባም አይፈልግም ብዬ ጠፍቼ ሄዳል። ከሄዳ በኋላ አፋር ውስጥ ሄዳል። በቃ እንትን ከዛ ያዘው አለ ያፋር ልጅ። ከዛ እስር ቤት ቆየ እንትን ሐዋሽ አርባ ሐዋሽ አርባ አ ሰባት አመት ቆየ። ሰባት ወር ቆየ። እነ መሐመድና አበባው እና አብርሃም ሆኑ ሌሎች በሕይወት የተረፉ ናቸው። አያሌም ቦቀቅላዎች የጅብ ራት የአሞራ ሲሳይ ሳይሆኑ ቀርተዋል። ህፃናትን ብቻ ሳይሆን የአእምሮ ህሙማንንም ለውትድርና እየመለመለ ወደ ካምፕ እየወሰደ መሆኑም የራሱ የብልጽግና መንግስት የሰብአዊ መብቶች ኮሚሽን ባሳለፍነው ህዳር መጨረሻ ባወጣው መግለጫ አስታውቋል። ይህ በምስሉ ላይ የሚታየው የኮሚሽኑ ሪፖርት በሻሸመኔና በጅማ ያገኘውን እማኝ አድርጎ ሲያትት እንዲህ ይላል። ኮሚሽናችን በሻሸመኔ ከተማ ባደረገው ክትትልና ምርመራ እድሜያቸው ከ18 ዓመት በታች መሆኑን የገለጹ ህጻናት ወታደራዊ ስልጠና ትገባላችሁ በሚል ወደ ማቆያ አዳራሾች እንዲገቡ መደረጋቸውን አረጋግጧል። በሁርፋ ክፍለ ከተማ ሀሌሉ ወረዳ ውስጥ በማቆያ አዳራሽ ከነበሩና ካነጋገርናቸው 32 ሰዎች መካከል 14ቱ እድሜያቸው ከ15 እስከ 16 ዓመት መሆኑን የገለጹ ሲሆን፣ አንድ ህፃን ደግሞ እድሜው 11 መሆኑን ገልጿል። ከትምህርት ቤት ሲወጡ ከነ ዩኒፎርም ቸው ሀሌል ወረዳ ወደሚገኘው ማቆያ አዳራሽ እንዲገቡ የተደረጉ የአምስተኛ ክፍል ተማሪ የሆኑ ሁለት የ15 ዓመት ህጻናት ወደ አዳራሹ ከገቡ በኋላ ሁለት ሳምንት እንደሆናቸው ገልጸው የገቡበትን ሁኔታ ሲያስረዱ እንዲህ ይላሉ። ከትምህርት ቤት ስንመለስ መከላከያ ለሚገቡ 25 ሺ ብር ይሰጣል ብሎ አንድ ግለሰብ በባጃጅ አሰፈረን። ከዚያ ወደ ዜሮ አንድ ቀበሌ ሀሌሉ ወረዳ ወደሚገኘው አዳራሽ ገባን። ነገር ግን ከገባን በኋላ መውጣት አልቻልንም በማለት ተናግረዋል። በጅማ ከተማ ያነጋገርነው የ14 ዓመት ህፃን ስለተያዘበት ሁኔታ ሲያስረዳ ደግሞ እንዲህ ይላል። ህዳር ሁለት ቀን 2017 ዓ ም ከምሽቱ ሁለት ሰዓት ተኩል ላይ ወደ ቤቴ እየሄድኩ እያለ መንገድ ላይ ቆመው የነበሩ ሚሊሻዎች ባትሪ አብርተውብኝ አስቆሙኝ። መታወቂያ ሲጠይቁኝ እድሜ ገና 14 ዓመት ነው፣ የሰባተኛ ክፍል ተማሪ ነኝ፣ መታወቂያ የለኝም ብዬ ስመልስ ቀበሌ ሄደህ ጉዳይ ይጣራል በማለት ወደ ቀበሌ ወስደው ብዛታቸው ከ20 በላይ ከሚሆኑ ወጣቶች መካከል ቀላቀሉኝ። ከዚያም እነሱ ሄዱ። ለመከላከያ ሰራዊት አባልነት መያዜንም ወጣቶቹ ናቸው የነገሩኝ። በማግስቱ በድብቅ ለቤተሰቦቼ ደውዬ ካሳወቅሁ በኋላ ለመውጣት ችያለሁ ብሏል። እነዚህ ታሪኮች ቃል በቃል የተወሰዱት ከመንግስታዊ የሰብአዊ መብቶች ኮሚሽን የባለፈው ህዳር ሪፖርት ላይ ነው። በዚሁ ሪፖርት ላይ አእምሮ ህመም ለጎዳና ዳርጓቸው አቅላቸውን አስቶ ከሰው ለይቷቸው የሚሰቃዩ ሰዎችን ጭምር አፍሰው ለውትድርና እየመለመሉ መሆኑንም ገልጿል። በፈረንጅ አቆጣጠር ጥቅምት 2023 ይፋ የተደረገውና በሰሜን ኢትዮጵያ በተካሄደው ጦርነት ላይ ምርምር እንዲያደርግ የተቋቋመው የተባበሩት መንግስታት ኮሚሽንም ታዳጊዎች ጭምር ለጦርነት ተመልምለው መዋጋታቸውን ይፋ አድርጓል። ስሜ ሙልቀን ወዲያጅ መኮንን እባላለሁ። የመጣሁበት አካባቢ ከደቦወሎ፣ እድሜ 17። ዓለም አቀፉ የህፃናት መብቶች ስምምነት፣ የአፍሪካ ህፃናት መብቶችና የደህንነት ቻርተር እንዲሁም ህፃናትን በትጥቅ ግጭቶች ውስጥ ማሳተፍን በተመለከተ የወጣው ዓለም አቀፍ የህፃናት መብቶች ስምምነት አማራጭ ፕሮቶኮል ከ18 ዓመት በታች የሆነ ማንኛውም ሰው ህፃን እንደሚባል ይደነግጋል። እነዚህን ድንጋጌዎች ደግሞ ኢትዮጵያ እንዳለ ተቀብላ በህገ መንግሥቷ አንቀጽ ዘጠኝ ላይ እንዲገባ አድርጋለች። በእነዚህ ድንጋጌዎች መሰረት ይህን ውል የፈረሙ ሀገራት ከ18 ዓመት በታች የሆኑ ህፃናትን በማናቸውም ሁኔታ አስገድዶ ወይም ያለፈቃድ በሰራዊት አባልነት መመልመል እንደማይቻል ተስማምተዋል። በህፃናት ላይ የሚፈጸም ማንኛውንም አስከፊ የጉልበት ብዝበዛን ለማስቀረትና አፋጣኝ እርምጃዎችን ለመውሰድ የወጣ የዓለም አቀፍ የስራ ድርጅቶች ስምምነት ህፃናትን በማስገደድ ለውትድርና መመልመል አስከፊ የህፃናት ጉልበት ብዝበዛ እንደሆነና መንግስታት ይህንን መከላከል እንዳለባቸው ያስገነዝባል። የአፍሪካ የህፃናት መብቶችና ደህንነት ቻርተርም ህፃናት በጦርነት ወይም በግጭት ውስጥ እንዳይሳተፉ በተለይም በጦር ሰራዊት አባልነት እንዳይመለመሉ ማንኛውም አስፈላጊ እርምጃ እንዲወሰድ ቻርተሩን በፈረሙት ሀገራት ላይ ግዴታ ይጥላል። ህፃናትን በውትድርና መመልመል አለም አቀፍ የጦር ወንጀል እንደሆነ የሚያስቀምጡ የተለያዩ ህጎች አሉ። ታዳጊዎችንና ህፃናትን ለውትድርና መመልመል የጦር ወንጀል ነው ብላ ከደነገጉ አገራት አንዷ ኢትዮጵያ ስትሆን ከዚህ ጋር የተገናኙ የሰብአዊ መብት ድንጋጌዎች ሁሉ ሳይሰረዙና ሳይበረዙ እንደወረደ ተቀብላችኋለች። ከህገ መንግሥታዊ ድንጋጌ ባሻገር በወንጀል ህጉም ላይ ይህ ተካቶ ቅጣትን እንደሚያስከትል ተጽፏል። የኢትዮጵያ የወንጀል ህግ ማንም ሰው በጦርነት በግጭት ወይም በጠላት ወረራ ጊዜ የዓለም አቀፍ ህግ ድንጋጌዎችና የዓለም አቀፍ የሰብአዊ መብት ሕግጋትን በጣሰ አኳኋን ዕድሜያቸው ከ18 ዓመት በታች የሆኑ ልጆችን በጦርነት ውስጥ እንዲሳተፉ ለማድረግ ለወታደራዊ አባልነት መመልመል በሰላማዊ ህዝብ ላይ የሚፈጸም የወንጀል ድርጊት እንደሆነና ከአምስት ዓመት እስከ 25 ዓመት ሊደርስ በሚችል ጽኑ እስራት ወይም ነገሩ በጣም ከባድ በሆነ ጊዜ ደግሞ በዕድሜ ልክ ጽኑ እስራት ወይም በሞት ሊያስቀጣ እንደሚችልና ህፃናትን በጦርነት ወይም በግጭት ውስጥ ማሳተፍ የጦር ወንጀል እንደሆነ ይደነግጋል። ብርሃኑ ጁላን ፊልድ ማርሻል ለማስባል ተብሎ የተሻሻለው የመከላከያ አዋጅ ግን ለሀገር መከላከያ ሰራዊት አባልነት የሚመለመሉ ሰዎችን ዝቅተኛ ዕድሜ ጣራ አላስቀመጠም። ይህም የኢትዮጵያን ሕፃናት ከእናታቸው ጉያና ከትምህርት ቤታቸው እያፈሱ እንዲወስዱ አስችሏቸዋል እናም እነ ሹማ ብደታ እልል ብለው ልጃቸውን ሲድሩ እነ ተስፋ እያሌው መርቀው ሲሸኙ የኢትዮጵያ ወላጆች የአብራኮቻቸውን ክፋዮች እየተነጠቁ ለሞት ይገብራሉ ያሸኙትም ወይ ጉራማይሌም እንዲህ ያለ ነው ለሹማ ሲሆን ለህይወት ለኢትዮጵያ እናትና አባቶች ግን ለሞት መልካሙን ሁሉ መመኘት በዚሁ እንሰናበታለን አትሸኙትም ወይ አትሸኙትም ወይ ሊሄድ አይደለም ወይ የሴራር ካብ የደመን በር። አዲስ መጽሐፍ ነው። በጋዜጠኛ ያየሰው ሽመልስ ተጽፎ በአማዞን በኩል ለሽያጭ ከቀረበ በኋላ ቤስት ሴለር የሆነ አነጋጋሪ መጽሐፍ፣ ገና ለንባብ ይፋ በተደረገ በጥቂት ሰዓታት ውስጥ የመጀመሪያው ዙር ተሽጦ ያለቀ የወቅቱ ተመራጭ መጽሐፍ። የሴራ እርካብ የደም መንበር፣ በርካታ ጀነራሎች፣ ፖለቲከኞች፣ የደህንነት ባልደረቦች እንዲሁም ዲፕሎማቶች ቃለ መጠይቅ ተደርገው የተዘጋጀውና ያልተሰሙ መረጃዎችን ያካተተው መጽሐፍ ተደብቀው የቀሩ ግድያዎችንና ያልተሳኩ ሴራዎችን በማስረጃ አካቷል። የጠቅላይ ሚኒስትር አብይን የጓደኞቻቸው የባላንጣዎቻቸውንና እና የቤተሰባቸውን ያልተነገሩ ታሪኮችንም ይዟል። የሴራር ካብ የደመን በር አሁንም በአማዞን ላይ የዓለማችን ቤስትሴለር ሴለር እንደሆነ ቀጥሏል። በአማርኛ መጽሐፍት ታሪክ ቤስትሴለር በመሆን የመጀመሪያ የሆነው ይህ መጽሐፍ ከአማዞን በተጨማሪ በኢቡክ በባርነስ ኤንድ ኖብል እንዲሁም በሌሎች ከአማዞን ጋር በሚሰሩ 49000 አማራጮች ቀርቧል። የሴራር ካብ የደመንበር የደመን በር እንዲያነቡ ተጋብዘዋል። መጽሐፉን የሚያገኙባቸው አማራጮች ሰዎችም በዚህ ጥንቅር አስተያየት መስጫ ላይ ተቀምጠዋል። የሴራ ርካብ የደም መንበር በያየ ሰው ሽመልስ መልካም ንባብ።